ይህ ማለት ነው። ለምንድን ነው ከልጆቹ ህይወት ውስጥ ማትወጣው? ምክንያቱም አሁን አንተ ዝም ብለህ ትደክማለህ እንጂ ሄሉዬ ያብን ትወዷለች እውነት ለመናገር ማለት ነው። ያብም ደግሞ ዝም ብለህ ሄሉን እወዳታለሁ ማለት ሳይሆን በእርግጠኝነት የምነግርህ አሁንም ሄሉ ድጋሚ እንዳትጎዳ ከፈለክና ሄሉን የምትወዳት ከሆነ ያችን ፍቅረኛዬን በፊት ፍቅረኛዬን ዘግቻለሁ ከእሷ ጋር ምንም ነገር የለኝም የምትላትን ልጅ በሄሉ ፍለፊት አምጥታ እራሷ ካንደበቷ ምንም ነገር እንደሌላችሁና እየተዘጋ ያለቀፋ ሞባይል መሆኑን ለሄሉ በራሱ አንደበት ነግራት ይቅርታ መጠየቅ አለባት፣ እሷን ብትሆን ማለት ነው። ያን ጊዜ እንደዛ ባረክ ሰዓት ሄሉ ወደ ህይወት ትመለሳለች ህይወታችን የሚስተካከላ። ሲቀጥል ደግሞ ዳግዬ ማለት ነው። እንዴት እንዳሳዘነኝ ሄሉዬ የዋህ ልጅ ናት እህቴ። ከዚህ በኋላ እንድትጎዳብኝ አልፈልግም። ያበ በጣም ነው ማከብርህ የዋህ ነህ በጣም ነው መወድ። ግን የእውነት ሄሉዬን ተወዳታለ ብሎ ነበር የጠየቃት ያበ። መልስ ግን በወዳት አለን እንዲ በአደባባይ ቀለበት ያሰርኩላት እያለ ነው እና በእርግጥ ቀለበት ይሆንም እንጂ አይሆንም ያም ማለት ነው። ስለዛ የእውነት ሄኑ እንዳትጎዳ ከፈነግ የእውነት ረጅም ጉዞ ከሄኑ ጋር መጓዝ ከፈነግ ሄኑን እንዱ በደፈና ይቅርታና ሄኑ የዋህናት ማለት ሳይሆን በእርግጠኝነት ንጊቷን አምጥተ ለሄሉ ሁሉን ነገር እውነቱን አሳውቃ አንተም ልጅቷም ሄሉን ይቅርታ ስትጠይቋት ያን ጊዜ ሁሉ ነገር ተገልጦላት ሄሉ ወደ ራሷም ወደ አንተም ትመልሳለች። እናውቃለን፣ ለሁላችንም ግልጽ ነው ሄሉ በጣም ነው ያፈቀረች፣ በጣም ነው የወደደች። እንዳንተ እንደውም የወደደችው ሰው ያለ አይመስለኝም። ከአንድ በጣም ስለሰማሁና ሁኔቶቿ፣ ድርጊቶቿ፣ ንዴቷ፣ ኃይለኝነቷ፣ ቁጧ፣ ሁሉ ነገሯ ለአንተ የፍቅር ነው። እንዳያ ከሆነ ማለት ነው። ስለዚያ ሄሉ እንዳትጎዳ ከፈለግ የምትወዳ ከሆነ ሄሉ እንዳያት የዋህ ናት። ልብ ልቧ ስስ ነው። ስለዛ ስስ ልቧን እየቀረባችሁ ከምትጎዷት የእውነት ከልባችሁ የምታፈቅሯት የምትወዷት ከሆነ ሄሉዬን ምንም ነገር ሳደብቋት የእውነቱን ልትነግሯት ይገባል። ከዛ ይቅርታ ልጠይቃት እና ወደ በፊት ፍቅራችሁ ልትመለሱ ይገባል ብዬ ነው እንደኔ ማስበው ማለት ነው። እውነት ነው፣ ዳጊም ትክክል ነው። ምንም ብትሆን እህቱ ናት። ከዚህ በኋላ እንድትጎዳ እህቴ አልፈልግም ብዙ ጊዜ ተጎድታለች ብሏል። በትክክል አይደለም? የእናቷ ልጅ ወንድሟ። እኛ ራሱ ተመልካቾች ከዚህ በኋላ የእውነት ሄሉ እንድትጎዳ አንፈልግም። ያብ ራሱ ሄሉን ጎርቷት ቢሄድ ራሱ የእውነት ሄ ነው የምላችሁ ተመልካች፣ አይፋታም ያብዬ ከሚዲያ ነው የሚያጠፋ። የመዳም ቅመሞች እንደዚሁ ቀላል እንዳይመስሉ፣ ሲወዱ ምክንያት አላቸው፣ ሲጠኑ ምክንያት አላቸው እና ከዚህ በኋላ የሴት ልጅ እምባ ይቁም ብለናል። ከዚህ በኋላ ሄሉን እየመጣችሁ የምትጎዷት ሰዎች አንቀበላችሁም። ስለዚ እንደኔ እንደኔ ያ ከተስማማ ልጅቷን አምጥተ እውነቱን ለሄሉ ፍርጥርጥ አርገ ይሄ ህይወት እኮ ነው። ህይወት ላይ ደግሞ መደባበቅ የሚባል ነገር የለም። ግልጽ አርገ የዘጋውን ህይወት በደንብ አስረድተ ለሄሉ ለት ነግራት ይገባል ብዬ ነው ማስበው። ሲቀጥል ደግሞ ሉሌ ደግሞ በቃ እስኪ ከህይወታቸው ውጣ፣ ከሁለቱም ህይወት ውጣና እስኪ ተዋቸው። በአንድ በኩል ሉሌን ተረድቸዋለሁ። በቤተሰቦች የለም መሰላቸው። በአንድ በኩል ሄሉ የዋህና ምስኪን ሴት ስለሆነች እንደ ህት እንዳትጎዳ ይፈራል ማንም ሰው እኮ መዋለድ እኮ ቋንቋ ነው። በዚህ አጋጣሚ እኔ ሉሌን የተረዳሁት እንደዛ ነው፣ እና እንደ ህቱ ስላያት ይመስለኛል። እኔ በሌላ ነገርም ባይሆን ሄሉ የዋህ ስለሆነች የዋህ ንብ ስላላት እንዳትጎዳ ይፈራል። ለዛ ይመስለኛል፣ ለሄሉ መጠበቅ፣ ለሄሉ መጠንቀቅ የፈለገው ግን ቢሆንም፣ ፍቅረኛሞች ተጣሉ ማለት ተለያይተው ቀሩ ማለት አይደለም። ሄሉ ደግሞ ያበን በጣም ነው የወደደችው። የእውነት ነው የምላችሁ በጣም ልጁ ደግሞ ሲታይም እንደዚሁ ራሱ የሚወደድ ነው፣ ያብ ማለት ነው። ምንም ማድረግ አይቻልም። ስለዛ ብዙዎቻችሁም ያብም እያስመሰለ ነው እያላችሁ ነው። ቢያስመስልም ማንም ሰው የዘራውን ያጭዳል። ያብም እያስመሰለ ከሆነ ሄሉን የቀረባት እና የሄሉን ልብ ድጋሚ ጎርቷት ከሄደ የዘራውን መልሶ ያጭዳል። የጊዜ ጉዳይ እንጂ ሁሉም ሰው የዘራትን ያጭዳል ማለት ነው። ስለዛ ለሄሉ ፈጣሪ አለ። ከፈጣሪ ቀጥሎ ግን እኔ እንደ እውነት ለመናገር ያብና ሄሉ አንድ ላይ ቢሆኑ የእውነት ነው ምላቸው፣ አሪፍ ጥንዶች የሚወጡ ይመስለኛል። ንሳያቸው ማለት ነው ለነገራቸው እኮ ፊልም ነው የሚመስለው። የእውነት ነው የምላችሁ እና ለትንሽ ጊዜም ቢሆን ሆን የጣፈጠ ፍቅር የሰጣት ያም ነው ብዬ ነው ማስበው። ትንሽ ጊዜም ብትሆን እንደዚያ ይመስለኛል። ሄሉየም ክንፍ ብድ ያለችው ለዚያ ይመስለኛል። በእርግጥ ያው ከምንወደው ይልቅ የሚወደን ይሻላል ብለን ነው እኛ። ብዙ ጊዜ ቤተሰብም ራሱ ሲመርጥላችሁ አንቺ ከምትወጁ ይልቅ እሱ የሚወድሽ ይሻላል ነው የሚባለው። እና ብዙዎቻችሁም ያው እንዳልክም የምትለዋላችሁ ያበም የምትሏላችሁ እንዳልክንም ምን ያሁን አሁን ሳየው የእውነት አይመስለኝም። የእውነቴን ነው የምላችሁ እውነት አይመስለኝም። ምክንያቱም በፊት በዛ ልክ ጎርቷት የሄደ ልጅ ዛሬ መቶ አፈቅራታ ነው ወዳታ ነው ያዙኝ ንቀቁኝ ማለት እየሰው ስትሆን ሲታይ፣ ያብስ እንዱ በቀላሉ እሺ ይላል። ምክንያቱም ያብ ትናንት ተናግሯል እኮ እንዱ በቀላሉ አልተውሽም ብሏታል። ስለዛ ያው እንግዲህ እንዳልክም እንዳላችሁት የሄኑ ሄኑን እንዳልክ እንድትሆን ግዴታ ጦርነት ውስጥ ሁለት መግጠም አለባቸው ማለት እኮ ነው፣ እንጂ በቀላሉ ሄኛውም መሸነፍ አይፈንግም። ያኛውም ደግሞ አስር ዓመትም ቢሆን እጠብቅሻለሁ ነው እንጂ ሄሉዬ፣ ህይወቴ ያላንቺ ባዶ ነው፣ ህይወቴ ከአንቺ ውጭ አያምርም እያለ ነው እንዳልክም ማለት ነው። ስለዚህ የሁለቱን ትግል እንጠብቃለን። በነገራችን ላይ እንደኔ እንደኔ እንዳልክን እወደዋለሁ፣ አከብረዋለሁ። በጣም ጥሩ ስራ ሰርተዋል። ዩቱብ ላይ በጣም የምናከብረው የምንወደው ነው። ሄሉ ይቅርታ ብታደርግለት ደስ ይለኛል። እንደኔ ግን ሄሉ ህይወቷን ከማትቀጥል ብትሉኝ፣ እኔ እንዳየሁት ለእኔ ደስ ያሉኝ ያብና ሄሉ በሁሉ ነገር ይመጣጠናሉ። እውነት መናገር ማለት ነው። በቃ በሁሉ ነገር ይመጣጠናሉና ያብና ሄሉ በፍቅር አብረው ያብም ሳይጎዳት ቢቀጥሉ ጥሩ ነው ብዬ ነው እንደኔ የእውነት ቤተሰቦች የማስበው ማለት ነው። እና ዛሬ እንግዲህ ያብያው ሄሉ ቤት ድረስ መጥቶ እንግዲህ ከሉዴ ጋም ትንሽ ግብ ግብ ፈጥረው ነበር። ያው ዳጌም ስላለ የሄሉ ወንድም ዳጌ ነው። ያውላችሁም ታቆታላችሁ ትንሹ ለህቱ እንዴት እንደሚቆረቆር እንዴት እንደሚያዘን አጠይቁኝ፣ የእውነቴን ነው ምላችሁ። እና በዛውም አሁን እንግዲህ ያው ሄልዩም ጠፍታ ነበረ አጅሬው አይበገ እንግዲህ ያበ ማለት ነው። እናቴ ቀብራራው ለካ ቤቱ አድርጓት ነው ቤቱ ወስዷት ነው ማለት ነው። እንግዲህ ሄሉን ትናንት እንዳያችሁት ቀለበቱን መልሳለች። አጅሬ ያብ ደግሞ ያው እሱ ቤት ነው ያለው። እንደተናገረው እንደሰማሁት ከሆነ ለዳጊ ህትዬ የተሆነ ነው ሲል እኔ ጋን ያለችው ነገሮች እስከሚስተካከሉ እስከሚረጋጉ አለ። ስለዚ ሴት ልጅ ደግሞ ልቧ ስስ ነው። የእውነት ይኖርናቸው እኛ ልባችን በጣም ስስ ነው። ስለዚ አመኑ እኛ ብና ሄሉ ይታረቃሉ፣ ወደ ፍቅራቸው ይመለሳሉ። ሌላ ግን በዙሪያቸው ያሉ ሰዎች ግን ከእህትነትና ከወንድምነት የዘለለ ለፍቅር ብሎ ለማሰባው ላይ ይከብዳል። ምክንያቱም ሄሉ የግጥም አድርጋ ነው ያብን የምትወደው እኔ እንጃ፣ በጣም ነው የምትወደው የእውነቴ ነው። ልጁ ደግሞ ሁኔታው ነው እንዲወደድ ያደረገው። ይ የለም አሰጣጥ የፍቅር አሰጣጡ ምናምናት እናቴ ሮማንቲክ እንትን እኮ ነው የሚመስለው ሁኔታው ምናምን ልጁ ራሱ ማነት ጀንተን ቅብረ ምናምን ብሎ ይሄ ነገሩ ደግሞ ያው እኛ ሴቶች እንወዳደን እንደዚ አይነት ነገር አሸንፏታል። ምንም ማድረግ አይቻልም እና ይሄ ነገሩ አሸንፏታል እና ሉሌ እንደ ህትም ነው እየተቆረቆረ ያለው ግን ደግሞ ሁሉን ነገር በልክ ብታደርገው እነሱ ዞሮ ነገር መገናኘታቸው አይቀርም። ዳር እንዳትቀር ነው ወንድሜ። ነገራቶቹ የሉኔ ገብቶኛል። ምናልባት እንደ ወንድም ሄዱዬ እንዳትጎዳ ፈልጎ ይሆናል ብዬን ያሰብኩት ቤተሰቦች እና ከማላቸው ላይ ትንሽ ጊዜ ብትወጣ አደንም። አንተ ወንድሟ እንኳን ብዙ ማላቸው ላይ መግባት አይፈልግም አሁን ላይ ምክንያቱም፣ ሴት ልጅ ካፈቀረች ሁሉ ነገሯን ጨንም አድርጋ ያንን ያፈቀረችውን ብቻ ነው የምታስበው። ከሱ ውጭ መስማት አትፈልግም። ስለዚያ ምናልባት ከያብ ጋር ሊታረቁ ስለሚችሉ ሉሌ ነገሮችን ባታሰፋባቸው ጥሩ ነው ብዬ ነው ማስበው። ያብም ያው እድጊቷን አንጥተው እውነቱን ፍርጥ አድርገህ ከድጊቷ ጋር ለነገር ዘግተ ነው። ከዚህ በኋላ እኛ አንቀበልም። ሄሉ የሚጎዳትን ሰው በፍጹም አንታገስም። የእውነት ነው ምላችሁ። ይሄን ነው ምለው። ቅመሞች የእናንተ ምን ትላላችሁ?